ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? ዛሬም ያው በሚያሳዝነው ሁኔታ ሁሌም ሞት ነው ሞት ነው የምንሰማው። ሞት ከመልመድ የተነሳ ነው እንደ ተላምደነዋል፣ ሞትን ማለት ነው። አሁንም ፍትህ ሳውዲ አረቢያ ለሚሰቃዩ ዜጎቻችን ለሚሞቱ ማለት ነው። እነሱም ሰው ናቸው፣ ከሰው ልጅ ነው የተፈጠሩት። አገር አላቸው፣ መንግስት አላቸው። አሁንም ፍትህ ለዜጎቻችን ለሚሰቃዩ ለሚሞቱ። በጣም ያሳዝናል። የሰው ልጅ ነብስ ለምን እንደዚህ እንደረከሰ ደግሞ በተለይ የእኛ ማለት ላይ የኛ እኛውን እኔ በየሄድንበት የምንሞቱ ኢትዮጵያውያን ሌላ ዜጎች እንደዚህ አይደለም። ለምን እንደሆነ አላቅም፣ ነንጃ ምን እንደተረገመብን በየሄድን መሞት ነው ብቻ። በጣም ያሳዝናል። እቺ እህታችን እንግዲህ ከመጣች ዘጠኝ ወሯ ነው። ቲክታክ ላይ ያው ሰምታችኋል። በጣም ያማል። በተለይ ለቤተሰብ ደግሞ ሁለት ሞት፣ እሱ ብቻ ሳይሆን ሞታችሁ አስክሬናችሁ እዛ ተሰቃይቶ ምናምን ሸቶ አስክሬን ያው ታቁታላችሁ። ወደ ሀገር ቤት ወደ ኢትዮጵያ ለመሸኘት በጣም ብዙ ብር ነው የሚያስፈልገው ከደህነ ማለት ይህንን ከፍሎ እርዳታ ነው ዞሮ ዞሮ ሰው አሰባስቦ በስንት ስቃይ ነው፣ እና አስክሬኑ ራሱ ወደ ሀገር ቤት የሚገባው። ቀልድ እንዳይመስላችሁ ብቻ በጣም ያሳዝናል። አስክሬኑ ራሱ ተሰቃይቶ፣ በቁብም ተሰቃይተን ሞተንም ተሰቃይተን ነው የምንቀበረው። እና እንዶ ፈጣሪ ጠብቀን፣ በሰው ሀገር እንደመጣን ያስቀረን፣ በሰላም ወደ ሀገር ቤት ወደ ሀገራችን ይመልሰን። እንግዲህ እች እህታችን በሳኡዲ አረቢያ ነው። ከመጣች ዘጠኝ ወሯ ነው። እኔ እንጃ ሳዑዲ አረቢያ ያለ ሰው እንደዚህ እየከፋ ነው፣ በጣም እየከፋ ነው። አረቦች ምን ሆኖ ነው? በፈጣሪ በፊት እኮ የሳዑዲዎቹ ይሻሉ ነበር። አሁን ግን በጣም ክፉ እየሆኑ ነው። ምን እንደሆነ እኔ አላቅም። ብዙ ልጆች ብዙ ልጆች በቃ እኔ እንጃ ጆሮዬ በሚሰቀጥጡ ሁኔታ በአሁኑ ሰዓት እየተሰቃዩ ያሉት በሳዑዲ አረቢያ ብዙ ችግሮች አሉና። እች ልጅ እንግዲህ የዘጠኝ ወሯን ደሞዟን ከለከሏት ማለት ነው። ወደ ቢሮ አለቀሰች በቃ ጨቅጭቃ ብጨቅጭቅ ብትጨቀጭቃቸው ደሞዟን አንሰጥ ስሏት ወደ ቢሮ አልቅሳ በስንት ስቃይ እና በስንት ጦርነት ደሞዟን የአራት ወሯን ደሞዝ ተሰጣታሉ። ተሰጣት አሉ ከዛ በኋላ የቀረውን ደግሞ ብትለምን በተአምር ሊሰጣት አልቻለም ሊሰጧት አልቻሉም ማለት ነው ማዳሞቿ ከዛ ወደምታቀው ጓደኞቿ ትደውልና ደሞዘን እኮ ከለከሉ፣ ምን ላድርግ ምናምን ትላለች ማለት ነው። ከዛ እሺ በቃ እንደዛ ከሆነ ከዛ ቤት እሷን ለማስወጣት ማለት ነው ሎኬሽን ምናምን ልካ እንግዲህ ስራ ፈልጎላት በምታቆ ሶ ስታለቅስ በቃ የአምስት ወሯንም ደሞዟንም ጥላ እንግዲህ ለመውጣት ማለት ነው ሎኬሽኗ ሰታ ለመውጣት ተዘጋጅታ መጣው ብላ ደውላ በዛው ጥፍት በዛው ጥፍት እንደጠፋች ወደ ወዳሩ ተደወለና፣ ለቤተሰብ ልጃችሁ ሞታለች። እንግዲህ አስቡ። ማነው እንደዚህ ማደርጉ? ስታመልጥ ገለዋት ነው የምሬ ነው የሚሉ ምንም ምንም ጥያቄ የለውም። እስቲ ጤነኛ የነበረች ልጅ ልትወጧ ሎኬሽን ልካ ምናምን ደውላ መጣው ብላ የደወለች ልጅ በዛ በዛ ቅጽበት በተአምር ምንም ልትሆን አትችልም። ገለዋት ነው ምን ተንቀናል? እኛ ምን እየሰሙ ነው? በየቀኑ እዛው እየሞትን ነው። የሚጠይቅም ህግም የለንም ምንም ስለሌለን ማንም አይጠይቋትም ብሎ በዛው ደመወዟንም ለመብላት ስሉ ገደሏት ማለት ነው። እች ልጅ እንግዲህ ህይወቷ ጠፍቷል ማለት ህይወቷ ሞታለች፣ እንግዲህ እንደ ቀልድ ማለት ነው። እኔ ብቻ በጣም ያሳዝናል። ምንድን ነው የሚባለው? እስቲ አስበው ብቻ ልብ ይሰብራል። ለቤተሰቦቿ መጽናናት የሚመኝን። ቤተሰብ ዞሮ ዞሮ ነፍሳችን አለፈ እያለ ይኖራል። ምን ለቤተሰብም ቀላል ነው እያልኩ አይደለም፣ ግን በቃ ህይወት ይቀጥላል። ልጅም ሆነ እህት ወንድምም ለጊዜው ቢያዝኑ ነው ህይወት ይቀጥላል። የእኛ ህይወት ግን አለፈች ያቺ የኖርናት። በቃ አንድ ቀን ሲያልፍልን እንደዚህ እንደተንገላታን እንደው ምን አይነት እርግማን ያለብን! እና አስክሬኑ ራሱ ለመሸኘት ብዙ ብሬ ያስፈልጋል። ገና እርዳታ ማሰባሰብ አለባቸው ምናምን ነገር እና በጣም ያሳዝናል። ሞተንም ሬሳችን ይሰቃያል ማለት ነው። ብዙ ብሬ ያስፈልጋል አስክሬን ለመሸኘት። አስክሬኗ እንግዲህ እስካሁን እዛው ነው የሚገኘው። ገንዘብ እያሰባሰቡ ነው። ብቻ በጣም በጣም ያማል። አሁንም ፍትህ እባካችሁ። ሳዑዲ አረቢያ ለምኖሩ ዜጎቻችን ሁላችሁም ድምጽ ሁኑ የሁኑ ድምጽ ሁኑ። አስቡ እስቲ፣ አሁን በዚህ ሙቀት እራብ አለ እንግዲህ። ትላንትናም ስለዚህ ቪዲዮ ሰሪቼ ነበረና አስቡ እኔ በዛ ቦታ ላይ ቢሆን ብላችሁ አስቡ። የሰው አስክሬን እየሞተ እንግዲህ ተላጃ ማለት ፍሪጅ አስክሬን ሞልቶ አሉ እያወጡ ነው አሉም የሰው ሬሳ የሚጥሉት ሰው እየሞተ ማለት እንደ እንስሳ እንስሳ ራሱ ክብር አለ። የእውነት እንስሳ ሲሞት በስነ ስርዓት ጠቅልሎ ምናምን ነው የሚቀበረው እንስሳ እኛ የእኛ ነፍስ እንስሳን እንኳን የእንስሳን ያህል እንኳን ክብር አላገኘም፣ የእኛ ነፍስ ማለት ነው። ሁላችሁም ድምፅ ሁኑ እባካችሁን፣ ማለቴ ድምፅ ሁኑ። ሶሻል ሚዲያ እኮ ትልቅ ትልቅ ሀይል አለው። የምሬ ነው የምላችሁ። እና ትላንትና የሆነ ዜና፣ በየቀኑ ነው የሚሰማው፣ እከታተላለሁ። የኢትዮጵያ ቴሌቪዥን ላይ ምናምን የሚቀርበው ምናምን ነገር ትንሽ ጥሩ፣ ማለቴ ጥሩ ነገር የሰማሁት ነገር አለ። እዛ ሄዶ ንግግር ሊያደርግ ነው ምናምን እየተባለ ነው። እንደ ፈጣሪ ያደርግና እስቲ በሀገራቸው እንኳን ገብቶ ይሞቱ። የእውነት እዛ በሰው አገር ከሚሰቃዩ ውስጥ ይሞቱ። እዛ በሀገራቸው ራብ ይግደላቸው። ደግሞ በህገወጥ በረሃን አቋርጣቸው የምትመጡ እባካችሁን እንግዲህ፣ ለሞት ሆን ብላችሁ ለመሞት ነው እንጂ መቼም ታውቁታላችሁ ያለውን ነገር። እንደው ምን አለበት እንዲ ቢያንስ የምትበሉት እንኳን እኮ አታጡም። በእርግጥ ወዳችሁ አይደለም የምትሰደዱት ግን እንደምሰሙት ነው። ለሞት ነው እየመጣችሁ ያላችሁት። የመኖር እድላችሁ በጣም ጠባብ ነው። እንግዲህ ፈጣሪ ይጠብቃችሁ ነው የሚለው። ሰው ያፈልጋችሁ ማለት ሰው ፈልጎ አይደለም የሚሰደዱ። ኢትዮጵያ ውስጥ ያለው ነገር ደስ አይልም፣ ስራ የለም፣ ያለው ነገር ሰላም የለም። ሰው ፈልጎ ጥጋብ ነው የሚያሰድደው። የሚሰደደው ጠግቦ አይደለም፣ ጥጋብ ፈልገው አይደለም። እንግዲህ ይሄንን ሁሉ በረሃ ስንት ራብ ችሎ የሚሰደደው የተሻለ ነገር ለመፈለግ ነው። ግን በአሁኑ ሰዓት በጣም ነው የሚያስጠላው። እንግዲህ ያለውን ነገር ሶሻል ሚዲያ ላይ እየሰማችሁ ነው። እባካችሁ፣ በሕገ ወጥ ለመምጣት ያሰባችሁ፣ ለመሞት እየመጣችሁ እንደሆነ ቁርጣችሁን እወቁ። አለ አረብ ሀገር ሞልቷል። ፓስፖርታችሁ እንደምንም ብላችሁ አስወጥታችሁ በሕጋዊ መንገድ ነው የፈጀ ጊዜ ይፍጅ። እባካችሁን እንዴ ዞሮ ዞሮ ጉ የምትሰደዱ ህይወትን ለማስቀጠል ዴና ህይወት ለመኖር ነ እናንተ ግን እየመጣችሁ ያላችሁት ለመሞት ነው። እባካችሁን በህገ ወጥ መንገድ መምጣት አቁሙ። በህጋዊ መንገድ ለመምጣት ሞክሩ። ፈጣሪ ጠብቃችሁ። እህቶቼ ሁላችሁም በያላችሁበት ሰላምኑልኝ። ወዳችኋለው። መልካም ጊዜ፣ መልካም ቆይታ። ቻው።